ሰላም ለናንተ ይሁን፣ ውድ ቤተሰቦች እንደምን አላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን እናስታውቃችሁም። ኢትዮጵያዊቷ ስለ ፋኖ በጻፈችው ጽሑፍ አሸነፈች። በአሜሪካን ሀገር ከመለው ዓለም የተወጣጡ ጸሐፊያን የተሳተፉበት ውድድር ኢትዮጵያዊቷ ማከዳ ሁሴን አሸንፋለች። ማከዳ ሁሴን አርሺ ፋኖና ነጻነት በሚል ጽሑፏ ተሸላሚ ሆናለች። በስፋት የምናስደምጣችው ጉዳይ ነው። በሌላ መረጃ በደቡብ አፍሪካ 44 ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቅም። በደቡብ አፍሪካ ጆሐንስበርግ 44 ኢትዮጵያውያን በአንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ ማስታወቁን እንነግራችኋለን በተለይም ደግሞ አርባ አራት ኢትዮጵያውያን በህገወጥ አዘዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ሳይሆኑ አልቀሩም ሲል ፖሊስ ገልጿል። ትሰሙታላችሁም። በሌላ በኩል ደግሞ የጸጥታ ኃይሎች ምን ያህል ሰው እንደሚያፍሱ ተተምኖላችኋል ሲሉ ቢቢሲ ያነጋገራቸው በአዳማና በአዲስ አበባ የሚገኙ ነዋሪዎች ገለጹም። የግዳጅ አፈሳ በአዲስ አበባና እንዲሁም በሸገር ሲቲም ተጠናክሮ መቀጠሉ የተነገረ ይገኛል። ይህን ጉዳይ እናስደምጣችኋለን። በተለይ ቢቢሲ ያነጋገራቸው የአዳማ ነዋሪዎች ወጣቶች ድንገት በጸጥታ ኃይሎች በቁጥጥር ስር ካዋለን በሚል ገንዘብ ይዘው እንደሚንቀሳቀሱም ተናግረዋል። ትሰሙታላችሁ። ወዲህ ደግሞ የኤርትራ መንግስት ክስ እንመለከታለን። የኤርትራ መንግስት ኢትዮጵያውያን ከሷል። ትሰሙታላችሁ። በላ በኩል በመርሀ ቤቴ የተፈጠረው ነገር ብዙ እያስባላ ይገኛል። የመከተው ማመቡድን በመርሀ ቤቴ ግንባር ከመከላከያ ጋር ሆኖ በወገኑ ኃይል በአማራ ፋኑ በሸዋናዶ ክፍለ ጦር ላይ ተኩስ ከፈተ ተብሏልም። ስድስት ሺህ ይዞ የአማራ ፋኖ ሸዋ አባላት ላይ ውጊያ ከፍትን፣ በጎን ደግሞ ህዝቡን እያሳደ ትጥቅ መቀማቱም ታውቋልም። አየር ኃይልና ሜካናይድ ከእግረኛው ጋር ተጣምሮም ይህ ክፍተ እጅግ ከባድ በሚባል አስጨናቂ ተኩስ ነበርም ተብሏልም። በዚህም ንጹሐን በተኩሱ ተደናግጠው ንባት ዘረት ወደሚባል ቆላማ ክፍል ቢሸሹ በርካቶች ገደል ገብቷል። በሚያሳዝን ሁኔታም እየተሰዋም አለም ተብሎ አልተሰሙታላችሁም። ለምን የመከታው ባማዊ ቡድን በዝኛውን የጦር ከፈተ፣ እናስደምጣችኋለን። ወደ ውጭ ተጉዘን ደግሞ በዩክሬን የሚካሄደው ጦርነት በቅርብ ጊዜ አይቆምም፣ የአሜሪካ ምክትል ፕሬዚዳንት አስታወቅም። የአሜሪካው ምክትል ፕሬዚዳንት ማይክ ቫንስ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስም በዩክሬን ተካሄደ ያለ ጦርነት በቅርብ ጊዜ ውስጥ አይቆምም ሲል ተናግረዋል። እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን በመርሀቤቴ የተፈጠረው ነገር ብዙ እያስባለ ይገኛል። የመከታው ማመቡድን በመርሀቤቴ ግንባር ከመከላከያ ጋር ሆኖ በወገን ኃይል ላይ ማለትም በአማራ ፋኖ በሸዋ ና ዶክፍለ ጦር ላይ ተኩስ ከፍቷል ተብሏል። ስድስት ዲሽ ቀይዞ የአማራ ፋኖ በሸዋ አባላት ላይ ውጋ ከፍቶ በጎን ደግሞ ህዝቡን የሚያሳደድ ትጥቅ መቀማቱ ታውቋል። አየር ኃይልና ሜካኒስ ከእግረኛው ጋር ጣምሮ የከፍተው እጅግ ከባድ የሚባል አስጨናቂ ተኩስ ነበርም። ንጹሐን በተኩስ ደንግጠው እንባዘረው ለሚባል ቆላማ ክፍል ሲሸሹ በርካቶች ገደል ገብተዋልም ተብሏል። የንጹሐን ሀብት እና ንብረትም ተቃጥሎ ተከትሏል። ብዙ ፍየልና በገና የጠቅላይ ግዛቶዝ ራምቦ ክፍለ ጦር ውስጥ ያለው ያለ የእስክንድር ሚሊሻዎች እያረዱ በልቷልም ተብሏል። ኮላሽ ወደሚባለው አካባቢም ያለው ማህበረሰብ ደግሞ ግማሹ ወደ ደቡብ ወሎ አካባቢ ነብቃ ኢየሱስ አህያፈጅ ሸሽቷልም ተብሏል። ቀሪው ወደ ጀማ ወንዝና ወንጨት ነው የሸሾም ተብሏል። በቃ አመጣጣቸው ህዝቡን አጥፍተው ከተማይቶን አቃጥለው እሳቱን ለመሞቅ ስለሚመስል ያ ሁሉ የተኩስ መናት ሲፋለም ድሮንም አከታትሎ አራት ጊዜ ቦምብ ሲጥል ሀገር ፈረሰ ብሎ ህዝቡ ወደ በበረሃ ገብቷል ተብሏል። የእስክንድር ጦስ ነው። ፈጣሪ የሌለት የማይሌለም እስክንድር ከፍተኛ ተቃውሞ ቀርቦበታል ሲሉም ተናግ አሳክፏልም የተፈጠረው ክስተት እጅግ በጣም የሚያሳዝን ነው። የራስ ጎጠኞችና ጥቅመኞች በዚህ ልክ መወገናቸው ገርሞናል ብሏልም ባለፈው ከሬ ማያጸደ ክፍለ ጦርን ወደ መንዝ ወስደው ራምቦ ክፍለ ጦርን ከይፋ ሲያመጡ ለተንኮል እንደሆነ ጽፈን ነበርም ብሏል። የጠቅላይ ግዛቱ አጼ ዳዋ ክፍለ ጦር የአማራ ፋኖ ሸዋነ ዳ ክፍለ ጦርም እርስ በርስ መናበብ ጀምሮ ስለነበር ከተናበቡ ደግሞ አንዱ በይለው ላይ እንደይታኮስ ሊታዘዝ አልሰማምም ስለሚል በዚህ ስጋት ምክንያት ምክተው ማሞ የጠቅላይ ግዛቱን ከዚህ ወስዱ እንዳሰበው ተገልጧል። የሚያምናቸው ጎጠኞች የሚመሩትን ራምቦ ክፍለ ጦር ተካው፣ በዚህም ተይዟል ተብሏል። ሻለቃ ግርማ ግን ይገባዋል ምክንያቱም፣ በፊቶችም ሌሎች እንደ ሻለቃ ሙልቀን በራራ ያሉ አመራሮች አቋማቸውን ሲያስተካክሉ ነበር ተብሏል። እስክንድር ጦሱ ከባድ ነው። አሁንም ብዙ እያለያየ እያበሳጨ እያገናኘ ይገኛል ተብሏል። ስለዚህ እሱን በባዶ ግር የማና ዙረው ወደ ይፋት መውሰዳቸውን ሀላል ነው ተብሏል። ራምቦ ክፍለ ጦር በይፋ በመርሀቤቴ ህዝብና በአማራ ፋኖ ሸዋ ላይ ጦርነት አጎጇዋልም ብሏል። ይህ አፀያፊ ድርጊት ህዝባችን ማወቅና ማውገዝ አለበት ብሏል። ከእንግዲህ የመከታው ማሞ ቡድን ጠላት ነው ሌላ ስም የለውም ተብሏል። ሌሊቱንም ከባሶና ወረና ወረዳ ተነስተው በነዋሪ ወደ ጅዋር ተጉዘው ጀማ ወንዝን አቋርጠው ወደ መርሀቤቴ ቀጠና ለመግባት ጉዞ የጀመሩ የመከታው ማሞ ፋኖች እንደነበሩት ሰምተዋልም። እነዚህ እንግዲህ መርሀቤቴ ተው ተጨማሪ ጥፋት ነው የሚያስከትሉ ተብላለም። ይህ የወለብደት ነው። እንዴት ለነጻነት ጫካ የገባ ኃይል ወደ ራሱ ወገን ተኩሳል? ምን አይነት መረገም ነው? ሲሉም ማህበረሰቡ ተናግሯል። በሌላ መረጃ የኤርትራ መንግስት የኢትዮጵያን ህዝቦች ወቀሰም በተለይ ብለው ደቅሙ የኢትዮጵያ ፖለቲከኞችን ወቅሷለም። የጎረቤት ሀገር ግዛት የመቆጣጠር ፍላጎታቸው ቀይ መስመር ነው ሲሉ የኤርትራ መንግስት ቃል አቀባይ የማነ ገብረመስቀል ተናክሯልም። በተለይም አንዳንድ ኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት ለመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለትም በማህበራዊ ትስስር ገጻቸው ላይ ጽፈዋልም። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖችም የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸው የሚያንጸባርቁት ቸው በወታደራዊ ኃይል በማስፈራራትና ሌላ ጊዜ ደግሞ ታሪካዊ መጋቢ በሚላቸው ምክንያቶች በመደርደር ነው በማለት የማነት ተችሏል። ቃል አቀባይ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሷል በ ሌላ መረጃ በአዳማና በአዲስ አበባ እንዲሁም በሸገር አፈሳዎች ተጠናክረው መቀጠላቸው ተገልጿል። በተለይም ደግሞ በግዳጅ እየታፈሱ ወደ አፋር እየሄዱ እንደሆነ ተሰምቷል። ዝርዝሩን እንሆም። ቢቢሲ ያነጋገራቸው በአዳማ የሚኖሩ ወጣቶች ድንገት በምሽት በዚት ኃይሎች በቁጥጥር ስር ከዋለም በሚል ገንዘብ ይዘው እንደሚንቀሳቀሱ ተናግሯል። ይህ ስጋት የእነርሱ ብቻ ሳይሆን የቤተሰቦቻቸው መሆኑን የተናገረው የአዳማ ነዋሪ ወጣት ነኝ በሚል ቤተሰቡ መስርቻለሁ፣ ልጅ አለኝ፣ ከተያዝኩ በሚል ስጋት ግን ገንዘብ ይዤ የተንቀሳቀስኩ ይገኛለሁ። አሁን አዳማ ላይ ገንዘብ ይዞ ለመንቀሳቀስ በራሱ ያስፈ ያስፈራል አለዚያ ደግሞ ከከተማው ራቅ ብለን እየኖር እንገኛለን ሲል ተናግሯል። በአዳማ ከተማ የጸጥታ ኃይሎች በቁጥር ሰው የሚያውላቸው ሰዎች ለእያንዳንዱ ጸጥታ አመራርና ለጸጥታ ኃይሎች ቁጥር ተተምኖላቸዋል። አንድ የሚሊሻ ኃይል ቢያንስ መቶ ሰው መያዝ አለበት የሚል ግዳጅ ወጥቶበታል። እሱን ያሳካ ደግሞ ገንዘብ ይሰጣል ተብሏል። መውጣት የሚፈልግ ገንዘብ እየከፈለ ይወጣል። ለእነሱም ግብአት ነው እየተባለም ይገኛል ተብሏል። ሌላው ለቢቢሲ አስተያየታቸው የሰጡ የአዳማ ከተማ ነዋሪ አመራሮቹ ምን ያህል ሰዎች እንደሚጠበቅባቸው ተናግሯቸዋል። ስለዚህ ያገኙትን ያፍሳሉ የጣለባቸውን ኮታ ለመሙላት ሲሉ ጫማ በመጥረቅ ስራ ላይ የተማረቱንም ሊስትሮች ሳይቀር በቁጥጥር ስር ያውላሉ ብለዋል። በተመሳሳይ በአዲስ አበባም ከምሽቱ ሶስት ሰዓት በኋላ አፈሳዎች እንዳሉ የተገለጸ ሲሆን በምሽት ክበብ ቤቶች በተለይ ደግሞ ብዙ አፈሳዎች እያደረጉ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። በተለይ በሰሚት ባያት፣ በጣፎ እንዲሁም በጎሮ አካባቢ ሰፋ ያለ አፈሳዎች በግዳጅ የተደረጉ እንደሚገኙ መረጃዎች ጠቁሟል። በተመሳሳይ በሸገር ከተማ በፉሪና በኮዬ እንዲሁም ደግሞ ሱሉልታ አካባቢም የአፈሳው መጠናከር ብዙ ያስገራማቸው ይገኛል። ከምሽት ሷሷ በኋላ መታወቂያ ተይዞ አልተገኘ እንዲሁም ደግሞ መታወቂያ በይዘም ካልተመቻቸው የአፈሳው ያስገቧቸዋል። የት እንደሚወስዷቸው አይታወቁም። ትልቅ መጋዘን ተዘጋጅቷል ተብሏል። በተለይ ሸገር ከተማ ላይ ትልቅ የመጋዘን ተዘጋጅቷል። እሱን ለማድረግ ደግሞ ብዙ ሰዎች ተሰብስቧል የተባለ ይገኛል በስፋት ም ተገለጸ ይገኛል ይህን ለማድረግ ደግሞ ምክንያቱ የተባለው መንግስት የመከላከያውን ማጠናከር እንደሚፈልግና ና መጪውን የውትድርና ኃይል በእነሱ ማሳለፍ እንደሚፈልግ ተገልጿል በተለይም ደግሞ የኤርትራን የጦር ጉሰማ ተመልክቶ ሁሉም በተጠንቀቅ መዘጋጀት እንዳለበት ነግሯችኋል ተብሏል እየተባለም ይገኛል በሌላ መረጃ በደቡብ አፍሪካ አርባራት ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቅም። በደቡብ አፍሪካ ጆሃንስበርግ አርባራት ኢትዮጵያውያን አንድ ቤት ውስጥ ተቆልፎባቸው መገኘታቸውን የሀገሪቱ ፖሊስ አስታወቅም። በጆሃንስበርግ በአንድ ቤት ውስጥ ተቆልፎባቸው በአስከፊ ሁኔታ ውስጥ የነበሩ ናቸው የተባሉ አርባራት ኢትዮጵያውያኑ በህገ ወጥ አዘዋሪዎች አማካኝነት ወደ ደቡብ አፍሪካ የገቡ ባይሆኑ አልቀሩም ሲል ፖሊስ ገልጿል። ትላንት ሚያዝያ 3 ቀን 2017 ዓ ም ሰባት ሰዓት ተኩል አካባቢ በአንድ ቤት ግቢ ውስጥ አጠራጣሪው ድምጽ በመስማቱ ፖሊስ ሽማከዱን የሀገሪቱ ጋዜጣ ኒውስ 24 ተመለከትኩኝ ያለውን መረጃ የጆሃንስ ፐር ፖሊስ ሪፖርቱ ዋቢ ማድረግ አስነብፏል። የከተማ ፖሊሶች ወደ ቤቱ ቅጥር ገብተው ፍተሻ ሲያደርጉም በሁለት ክፍል ወደ አርባ ኢትዮጵያውያን ተቆልፎባቸው ተገኝቷልም ተብሏል። አንዱ ብቻ በተሰባበረ እንግሊዝኛ ከፖሊሶቹ ጋር ለመነጋገር መሞከሩን የጠቆመው ዘገባውም ኢትዮጵያውያን መሆናቸውን ለፖሊስ መግለጹ ያስታውቋል። በግቢ ውስጥ የነበረ ሁኔታ አስከፊ መሆኑን ፖሊስ በሪፖርቱ አመላክቷል ያለው ዘገባው ኢትዮጵያውያኑ በቂ ምግብ እንዳልቀረበላቸው፣ ከተቆለፈባቸው ክፍል እንዳይወጡ የመደረጋቸውንም፣ የፀሐይ ብርሃን አይቶ እንዳ እንደማያውቁ እንዲሁም ደህና ልብስ እንኳን እንደሌላቸው አስታውቋልም። ባሳለፍነው ዓመት 2016 ዓ ም ሐምሌ ወር ላይም የደቡብ አፍሪካ ፖሊስ ኢሰብአዊ በሆነ ሁኔታ ታግቶ የነበሩ ናቸው ያላቸውን ዘጠና ኢትዮጵያውያን አስለቅ ያለው ሲል መዘገበውን የሚታወስ ነው። በሌላ መረጃ ኢትዮጵያዊቷ ፋኖና ነጻነት በሚል ጽሁፏ አሸነፈችም። በአሜሪካን ሀገር ከመላው ዓለም በተወጣጡ ጸሐፊያን የተሳተፉበትን ውድድር ኢትዮጵያዊቷ ማክዳ ሁሴን አርሺ አሸንፋለችም። ነዋሪነቷን በአሜሪካ ሀገር ያደረገችውና በኦቲዝም ላይ ከፍተኛ ግንዛቤ ማስጨበጫ ስራዎችን በመስራት የምታወቀው ማክዳ ሁሴን በሀገር አሜሪካ የተካሄደውን ዓለም አቀፍ የሥነ ጽሁፍ ሽልማት ተሸላሚ ሆናለችም። በአውተርስ ሬዲንግ በተዘጋጀው ስምንተኛው ዓለም አቀፍ የሥነ ጽሁፍ ውድድር ላይ በማክዳ ሁሴን አርሺ የጻፈው ጽሁፍም ዘወልድ ኒድስ ፍሪደም ኤንድ ፋኖ የሚል ጽሁፍ እንደሆነ ተገልጿል። መጽሐፉ የሽልማቷን ዘርፍ በሆነው በችልድረን ቡክስ ኮንሰፕት ላይም ትልቅ ግንዛቤ አግኝቷል ተብሏል። ይህ የማክዳ የተሸለመችበት መጽሐፍ ፔንክራፍት ቡክ አዋርድ በተባለው በ2009 እንደ ኤሮያን አቆጣጠር በደራሲያን በተመሰረተው አውተርስ ሪዲንግ የሚሰጥ ሽልማት ነው። መጽሐፉ ከድርጅቱ ኤዲቶሪያል ዳይሬክተር ጋር ከሆኑትም ከ19 ጀምሮ እንደሚደረግ ተሰምቷል። ደራሲ ማክዳ ርፊ በፋኖ ነጻነት ላይ ያጠነጥነው ጉያም በተለይም ደግሞ ፋኖና ትግሉን እንዲሁም ደግሞ ሴቶችን በትግሉ ያላቸው ሚና ለምን እንደሚታገሉ የሚያሳይ ጥንቅቅ ያለ ጽሁፍ እንደነበር መረጃዎች በስፋት ገልጸዋልም። በመጨረሻም ከውጪ በዩክሬን የሚካሄደው ጦርነት ከቅርብ ጊዜ አይቆምም ሲሉ የአሜሪካ ምክትል ፕሬዚዳንት ገለጽም። የአሜሪካው ምክትል ፕሬዚዳንት ማይክ ቫንስ ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ በዩክሬን የተካሄደ ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተናግረዋል። ቫንስ የአሜሪካ አስተዳደር የተደቀነበት ጥያቄ ለሶስት ዓመታት ያህል የዘለቀው ጦርነት እንዲቆም ለማስቻል ለሩሲያና ዩክሬን እንዴት ወደ መከላከል ማምጣት ይቻላል የሚለውን መሆኑ አብራርተዋል። ምክትል ፕሬዚዳንቱ አክለውም ሩሲያና ዩክሬን ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ብሏል። የደህንነት ድጋፍ ለማ